ሙሩቴ ዳኔን አንገቱን ሲይዘው ማለት ነው። ዳኔ ደግሞ ምንድን ነው ያለው? ሀይሚ ምንድን ነው እኔ ያሳየውች ሲላት እሷ ምንድን ነው ያለችው? አየሽ፣ እዚህ ጋር አየሽ፣ የዋልፉትን ነገር አየሽ። ለምን ነጥኩ ከሆነ አላሳዩም። ሀይሚ እኮ ያካያቸው እናንተ በደንብ ቪዲዮን የጨረሳችሁ ካላችሁ ይህን ብላል ይባሉኛም። እኔ እየጠየቅኳችሁ ነው፣ መልሱልኛ። እኔ የሰማውን ነገር የዛ ቦታ አልተሰማኝም ምንድን ነው ያለችው? ምንድን ነው ያሳየውሽ ይላት ከእሷ ጋራ የተጻጻፉትና ፎቶ ምንድን ፎቶ የተላጡ ለምን እስቲ ዝም በሀይሚ ቆንጆ ያዩትን ይንገሩን። ልንገርሽ በተራ በተራ መልሱ። ምክንያቱም ማን ቪዲዮን በርስ ከመጀመሪያ እስከ መጨረሻ ካያችሁት መሀል መሀል እየገባሁ እጠይቃችኋለሁ። እርግጠኝ ቪዲዮን ከጨረሳችሁት መልሶ አለ እናንተ ጋር እሺ፣ እኔ ልንገርሽ፣ እስከ መጨረሻው ልንገርሽ ወይስ አሁን የጠየቅሽውን ልመልስልሽ? አሁን የጠየቅኩትን ብሩኬ ዳኒን አንገቱን ሲይዘው፣ ዳኒ ደግሞ አክብሬሽ ነው በእንግሊዝኛ ነው ሲያወራው ሰው እኔ ስለማልችልበት

ከዛ ምን አለች? የተጻጻፉና የተደዋወሉት ነው አለችው። ፎቶ አለ አንድ ውሸት ኖ አንድ ሌላ ቀጥ ሌሎቹ ሌላ ሁለተኛው ውሸት ምንድነው ስል እኔ የማውቀው ነገር የለም እኔ ምን ላድርግ? አለችው ውሸት ነው እንዲህ አለችው።

ወይኔ ዘሐራ ውሸት እንዲህ ነው ያለችው። እሷ ዳኒ እኔ ልንገራችሁ አእዛ ማዱ ጥግ ድረስ ውሸት አትሄዱ። ውሸት እንዳይለምድባቸው ለሁለተኛው፣ እዛ ጋ እንደዛ ሲያደርጋት እሷ ምንድነው ያለችው? ምንድነው ያልኩሽ? ሀይሚ ብሎ እሱ ብሩኬ ዳኒን ሲያፋጥጠው ዳኒ ደግሞ ሀይሚን ሲጠይቀት ሀይሚን አላቅም አላቅም ብላ ሶስት ጊዜ ኮስተር ብላ ነው ያለችው። ለምን? አይደለም እኔ አልመለስኩም፣ ወላሂ ወሬ ለምን ወሬ አይደለም ብላለች። እኔ አላቅም ብላለች። እኔ አላቅም ብላለች እና ወሬ አይደለም። እንደ ምንድን ነው ወሬ? እኔ መልሻለሁ፣ ዛህራ መልሻለሁ። የመጨረሻውን አንተና እኔ እናወራለን አይደለም? በኮሜንትም መልሻለሁ፣ አሁንም ደግሞ መልሻለሁ። ዘህና ብላለች፣ እኔ አላቅም ብላለች ብላለች አንቺ ብቻ ነሽ? እንዴት ዛራ አንቺ ብቻ አሻ ብላለች፣ አሻ ብላለች። አደለም ለይሎ እንደማመጥ ማሬ እኔ እኮ እንደዚህ ልጠይቃቸው የቻልኩት አላያችሁትም ማለቴ ሳይሆን ከመጀመሪያው እስከ መጨረሻው እያንዳንዷ እያንዳንዷ ጨረም እያንዳንዷ ነገር ሳንረዳ ስንቀር ቲክቶክ እየቆራረጡ እያመጡ ስም እያጠፉ ስለሆነ ነው።

ለይላ እኔ እያካበጥኩት ነገሩን ሳይሆን ከታችን መታፉት እዝህን ውስጥ አለ። ለምሳሌውን ኤደን ምን አለች? ተረጋጊ። ለምሳሌውን ኤደን ምን አለኝ? እዛ ጋር ስላልተሰማኝ አልሰማሁትም አለኝ። ሌሎችም ሊኖራሉ። ያ ማለት ልልሽ የፈለግኩ ምንድን ነው ቪዲዮ ከመጀመሪያ እስከ መጨረሻ እያንዳንዱ ነገር ሳያው ቆርጣው አምጥተው እዚህ ጋር ሌላ ስም እየተሰጠ ስለሆነ ለዛ ነው እንጂ አላያችሁትም። ምንም ኳስ ነው የተጫወተው ዛሬ። በኳስ ኳስ ከመጫወቱ በፊት ብዙ ነገር አውርቷል። ብዙ ተጨቃጭ

የፍጅት ማይሳ እኛ ጋ ማለት ነው። ይውላችሁ አውርዳችኋለሁ፣ መዲሃና ለምን አውርዳችኋለሁ? እዚ ጋ ለምን የምታውርጂ ነው? ኦቢስዬ እኔ እየጠየኩ ያለው ልክ ነኝ። ለምን መሰለሽ ልክ የሆንኩት እያንዳንዱ ቪዲዮ ተጀምሮ እስከሚጨርስ ሳይጨርሱ ያለ ስም ስም እየተሰጠ ነው ነው ያልኩት። እዚ ጋ ሰጡ አላልኩም፣ ሰጠን አላልኩም። ለሌሎችም ከታይ ለሚሰሙት ነው እንጂ አላያችሁትም ማለት አይደል። ነገሩ ደግሞ ወደሌላ ልትቀይሩት ሳይሆን እስ በራሳችን እየተጠያየቅን ነበረ። ነገሩ ግን ሊዞር ፈለገ። ልታዞሩ ከሆነ ይቀራል ማውራቱ። ነገሩ ለመዞር ሳይሆን ለትምህርት ነው።

እየሰጠን እኮ ነው። ቤታችሁ አይታችሁ ጥያቄ አያ ማለት ለይሉ ለክፋት አትውሰጅብኝና ህቴ ልንገርሽ፣ ቀስ ብዬ ለክፋት አይደለም እያልኩሽ አለሁትማ ምን መሰለሽ? እኛ አንደኛ እኛ ቪዲዮ ማየታችን ላይክ ማድረጋችን ካልቀረ መቼም ከአንድ በላይ ላይክ የሚያደርግ የለም። እስከ መጨረሻው ስናይላቸው እነሱ የሚጠቀማሉ፣ እኛ የምንማርበታለን አለን። ከዛ መካከል ግን ደግሞ ያማለለነሱም ጊዜ ስጪው። ዛሬ እኔ ልንገርሽ እኔ አግሻለሁ፣ ይኸውልሽ፣ ለእነሱም ጊዜ ስጪው እና እነሱም ብዙ ነገራቶች ላይ እግዚአብሔርን ነው የምልሽ፣ በጣም ይረዱሻል፣ በጣም ያከብሩሻል። እነሱም ደግሞ ሌሎቹ ደግሞ ማውራት የሚፈልጉ አሉ። በተራ በተራ ቪዲዮ ላይ ምን እንደተረዱ ብቻ ጠይቂ። ቪዲዮ አላዩም እንደዚህ ምናምን አትበይ። እሺ፣ ቪዲዮ የተረ አላዩም አይደለም ያልኩት፣ ካያችሁት መካከል የሆነ አሁን እኮ ትምህርት ተምረሽ ከመካከል ነው ፈተና ጥያቄ የሚወጣው። እንደዛ ነው የጠየኩት እንጂ ሌላ አይደለም። ካጠፋሁ ይቅርታ። ያለ አውሮ እድል ልስጣችሁን የዝምላሉ እንደዛ ሳይሆን ሊዮሌ ዛሬ እንደ ለም ጥያቄ መጠየቅ አለብሽ አንቺ። አሁን እንደ ቪዲዮ ሳይሆን የተረዱበት ቦታ ያወራሉ። ገባሽ? አሁን ትኩረት አድርጎ የተረዱበት ቦታ አሁን አንቺ ያ ቪዲዮ ለእኔ ምን እንደሚያስተምረኝ ገባሽ? አይደለም እኔ የተማርኩበት ቢኖር እኔ ላወራ እችላለሁ። እነሱ ስለ ልጆቹ ሳይሆን ቪዲዮ ላይ ምን እንደተማርኩ አሁን እኔ ለምሳሌ የዛሬ ቪዲዮ ላይ የተማርኩበት ያላወቅበት ነገር አሁን እኔ ያላወቅኩበት አንድ ሰው መግባት የለበትም ክፉ ነገር ማውራት የለበትም ብዬ ማገላለጥ እችላለሁ። ሁለተኛ ላይ ደግሞ ቸኩሎ ማለት ነው የሰውን ልጅ የሰውን ልጅ ወይም ደግሞ ያኛው ያቀል ፍቅረኛ አለው አደለም፣ አንድ ሰው ፍቅረኛ አለው የራሱን የቻለ ፍቅረኛ ነው ቻለ ሰውን ፍቅረኛ ይህ ቪዲዮ እንደዛ ነው የመጣ። የሰውን ፍቅረኛ መመኘት የለበትም።

መልሱ ሁል ጊዜ አንድ ነገር ልንናገር ስንል ዝም በሉ፣ መጥፎም ልንናገር ዝም በሉ፣ ጥሩም ልንናገር ዝም በሉ። እና ምንድን ነው የኛ እዚህ ጋር መጎለት እና መቀመጥ? እኛ አሁን ምንም ሰው በክፋት አትሳያንች። በክፋት እኮ ማንም ያሰበ የለም። ንለምድሮ ማንግባባል ባባል ዛሬ እኮ ልክ አይደለችም እያልኩሽ አይደለም እኔ ገባሽ ይኸውልሽ አሁን ይኸውልሽ ጭቅጭቅ ይፈጠራል። በአንዳንድ አውሩ ጥያቄና መሳችሁ በአንዳንድ አንድ ሰው መመለስ አለበት። ያንተ ተነስቶ አይደለም አሁን እኔ መልስ እንሻ ትክክል ካልሆነች ደግሞ እኔ ጨርሻለሁ ብላ ጨርስ ሌላ ትገባለች እንጂ ሁለቱም አምስቱን አንድ ላይ ስታ ምን ውስጥ ዋ ወርሴ ለአይደለም፣ እዚህ ጋ ስለ ቡርኬና ስለ ሀይሚ የሆነ ነገር ስናነሳ ሁላችሁም ዝም በሉ ዝም በሉ ትሉናላችሁ። አሁን እዚህ ጋ ምንድነው ምንድነው እያጠፋ ነው? ጥፋት ቪዲዮ እያያችሁ እዚህ ጋ መታችሁ አትናገሩ። መብታችን ነው መናገር። መካቷ ሀበቲ ዝም በይ በቃ፣ ተውት። ሌላ ረስ ቀይር ማሪ፣ ሌላ ዝም በሉና አንሻዬ ለይላዬ ለሚወታቸውን ፍቱና፣ አውሩ ሌላ አይዲ ያምጡና እንጫዋል በፍቅር ሌዩልሽ፣ በፍቅር ይሁን አሁን በፍቅር ትነሳ። አንዱ ይናደጋል፣ አንዱ ስለሚናደስ በዛ መሆን አለበትም ሆናቷል። እኔ የትልን አመት ጠባይ እኮ የጋራን ጠባይ እኔ አውቃታለሁ ነው።

እኔ ምልሽ፣ ለምንድ ነው ግን ሰው ስሜታዊ የሚሆነው? የሱብሃና ዳረ መረጋጋቱን ይስጣል። አንሻ ምን ሆና ነው? እኔ እንኳን የእናንተን እንኳን በአማርኛ አውርቶ መግባባት በአረብኛ አውርቼ ተግባብቻ እየኖርኩ ነው። እንግዳ እኔ ልንገርሽማ ለይሎ እንኳን በአማርኛ የአገሬ ቋንቋ ጋር ተግባብቶ ለመኖር ቀርቶ ማለት ነው አረቦቹ ጋር ተግባብቸው እየኖርኩ ነው ምንም ነገር የለብኝም ምን ተግባብቸው ሰላም ማለት ነው አረቦቹ የተመጣሽ አንቺ ደግሞ ማን አየሽና ትግባቢ አትግባቢ ማኑን አየሽ አሽ ምን ሆነሽ ነው የወጣሽው ማን ያፈራታ ይዛዬ አሉ የጭቅጭቅ እኔ ጭቅጭቅ አልወድም፣ እናቴ አልወድም። በቃ ጫወታ ነው የምፈልገው እኔ። ኧረ እኔ እያወራሁ እያለ ነው ፍርጥ ያልኩት። እራሴሽ የወጣሽው መስሎን ነው